ብቻ እኮ ነው ከግድግዳ ጋር ይሄ ጆሮዬስ፣ ከዛ ላይ ጮሃል ካለ ከዛ ግድግዳ ከዚህ ግድግዳ እየተጋጨውኝ ወደ ውጭ የተወረወርኩት አስራ ሁለት ሰዓት ከመሸ ማለት ነው። ሶ እንደሆን እንደነቀለኔ አጥመኛ እንዲሆን ነው የፈለጋችሁ? አልሆንም። ጉልበተኛ ልሆን ለልጅ መኖር ፈልጋለሁ። ብዙም አላወራም፣ ግን ቤተሰቤ በተቀመጠበት ልደበደብ ነበር። ራሴን ተከላከልኩ። አለቀ። እንኳን ተማታሁ፣ ምንም በሉኝ፣ ተደባዳቢ በሉኝ። አዎ ተደባዳቢ። ማንንም ሰው ከዛ አልሞትም። ማንንም ሰው እግዚአብሔር ምስክር ጆና። የባሰ ነገር ነው የሚመጣ ነው እና እናቴ እንኳን አልተከበረችም። በእናቴ ጭንቅላት ላይ ነው ልደበደብ የነበረ ቤተሰቦቼ ቁጭ ባሉበት ምክንያቱም ሰው ለሐቁ ነው የምናገረው። አሉ እዛ ጋር የነበሩት አሉ። ፍንቲ ነች እና አታውቁም። እኔ በኢትዮጵያ ብቻ ማለት የምተዳደረው ሮጦ አዳሪ ነኝ ታውቃላችሁ። በርበሬ ሽሮ እያልኩኝ ከስንቱ በርበሬ ጋር፣ ከስንቱ ትእዛዝ ጋር ስቃጠል ከመርካቶ እስከ የት እየተራረትኩ የሰውን እቃ እንደማደርስ ብቻ ይሆን የአንብሎች ፈጣሪ አምላክ ለልጅ ለእናትሽ ለእናት ሽያኑሎች ሰላም ጤና ይስጥልኝ ውድ ቤተሰቦቼ በሀገር ውስጥ በውጭም ያላችሁ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። እንኳን ለወሳነ በዓል በሰላም በጤና ደረሳችሁ። እንግዲህ ዛሬ የወሳነ በዓል ከዩ ቤት እያከበርኩኝ ነው ያለሁት፣ ቡና እያፈላሁኝ እዚህ ጋ ወርሲን እንደቀረበ ነው። እዚህ ቀም ዳቦ አለ፣ ኑ ቡና ጠጡ። ሌት ናቸው፣ ወቶች ደህና ናቸው። እንግዲህ ቀጣይ አመት እናንተንም በሰላም በጤና ያደርሳችሁ እና እንዴት ናችሁ? ደህንነት እንግዲህ ሀገር በሀገር ላይ በጣም ደስ ይላል። ሁላችሁንም በሀገራችሁ መጥታችሁ እንድታከብሩ ለዛ ያደርሳችኋለሁ። ዛሬ ቡና እያፈላ እንግዲህ ያዩ ገና ከቤተክርስቲያን መምጣቷ ነው ወይ ደግሞ ቡና እያፈላሁኝ አስደስታታለች ማለት ነው። ቤተሰቦች እንግዲህ ሰሞኑን በመታወት ነበር። እኛም ከብቶ ነው ያው መግለጽ አልፈለግኩም፣ ግን ግን ደግሞ ማለት ነው አንዳንድ ሰዎች ያልበላቸውን የሚያኩ ሰዎች አሉ። እዚህ ውስጥ ደግሞ እነሱን አያገባቸውም። ምክንያቱም በመሃላቸው ልጅ አለች፣ ዙሮ መገናኘት የሚችሉ ሰዎች ናቸው። አንድ በሽተኛ ሰዎች አሉና አልፎ በሽታቸው እንዲያስታምሙ ብዬ እላለሁ ወይ ግዴታቸው አብሮ መብላት እንደዚህ ከሆነ በጣም ነው የሚያስጠላው። እውነት እኛም እንግዲህ የሚሆነውን ነገር መክር ያለው ሆኔ ሁሉም ነገር በጊዜ ይስተካከላል። አሁን ግን በማያገባቸው ውስጥ ባይገቡ ደስ ይለኛል ነው አንች አጠገብ ልቤተሰቦችን ቡና አፈላለሁ እያሳዩ እንዴት አደራችሁ? ደህና አደራችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ እንኳን ለብሳና በዓሉ በሰላም አደረሳችሁ። አደረሰን

እኛ እንኳን ልታስማምን እየተነሳሽ አይደል እንዴ? ልጅ እንኳን ምንም ነገር ሳይኖርም ማለት ነው። እኛ ሳንል ደምን ሳንል በእናንተ ሁሉ ጃክሳለ በምንም ቢሆን መገናኛ ያጣጣ ይቀር ለምን ምን ያገባታለ? በነገራችን ላይ እኔ ያው ታጫለች ወይ እናንተም መስራችኝ ብዙ ሰዎች መክሮኝ ነው ነገሮችን እንድታዩ የተደረግኩትና ማለት አሁን እኔ የምትሰደበው እንስዲ ምናምን አይደለም የማየው ነገ ልጄ ታድጋለች ትልቅ ደረጃ ትደርሳለች ስለዚህ ለአባቷም ጥላቻ ለኔም ጥላቻ እንድኖራት አልፈልግም ወጥ ዛሬ ይሄንን ነገር አይታ ባትገናዘብ ትታደግ የምታያቸው ነገሮች ናቸው ምክንያቱም ጽሑፍ ነው ሞኝና ወረቀት የያዘውን አይለቅም አይደለም ይባላል እዛ ጋር የተጻፈውን ነገር ይቀመጣል እንግዲህ ለትውልድ የምቀመጥ ነገር ነው። እኔ እኔ ብትሰደድ ችግር የለውም እኔ በቃ ሳቀብ። ግን እኔ በጣም ግርም ምለኝ ድርጊት እርግጥ ያዩት ነው የምጽፉት፣ እውነታቸውን አልታችሁ ጋ እሱ እኔ ጋር የሆነ በቃ ማለት እንዴ ለካ እንደዚህ ነው እንዴ ስትኖሪ የነበረው የሚያስብል መረጃ ቢወጣ አታፍሩም ወይ? ይሄን ምጽፉትን ኮሜንት ምንድነው የምታረጉት? የእውነት ቃል ከባድ ነው። ቃል ከወጣ በኋላ አይመለስም እና ብትጠነቀቁ። ማለት እኔ በጣም የከፋ ነገር ከመጣ እግዚአብሔር ምስክሬ ነው፣ ማለት ዝም አልልም። አሁን ታግቻለሁኝ። እኔ ከዚህ በፊትም ብዙ ሰዎች በቃ የሆነ ነገር ወደ ሚዲያ ይዘ ትሮጡ፣ እኔ ወደ ሚዲያ ይያሮጡ ታቁኛላችሁ። ምንም ሰራው ምንም ሰራው በራሴ ነው እንዴ ሲናላንቺ ተደባዳቢ ነሽ ምትልኝ፣ ታውት እስቲ አላስረዳችሁ ማለት በምን ሰራ ስራ እንጂ ቤቴ መታችሁ ያያችሁት ነገር አለ። እግዚአብሔር ምስክሬ ግርም ነው ምለኝ እኔ ብቻ የከፋ ነገር ማለ አይራ ታፍራላችሁ እናንተ የእውነት ምን ነው ባልጻፍኩኝ የምትሩት ነገር ነው። ምክንያቱም ውስጤን አታውቁም። እኔ በዩቱብ ብቻ ማለት የምተዳደረው ሮጦ አዳሪ ነኝ ታውቃላችሁ። በርበሬ ሽሮ እያልኩኝ ከስንቱ በርበሬ ጋር ከስንቱ ትእዛዝ ጋር ስቃጠል ከመርካቶ እስከ የት እየተሯሯጥኩ እየሰው እቃ እንደማደርስ ማለት ምንም በሉ ችግር የለውም። ለህብነትም ካወቁ ስራ ነው አይደል የተባለ ካልተያዙ ስራ ነው ነው የተባለው። ስለዚህ እኔ እንኳን ሴት ልጅ ሆኜ ራሴን ችዬ እየኖርኩ ነው ያለሁት ማንንም ልመና አልመጣም። እና ደግሞ እግዚአብሔር ካለ ወደፊት የራሴን ስራ የምሰራ ሰው ነኝ። ብዙ ማትርፉ፣ ብዙ አትርከሙ እኔ ምንም አይነት ና ኢንፎርሜሽን መስጠት አልፈልግም። ነገር ግን ነገሮቹ የምደራረቡብኝ ከሆነ ሁሉም ሰው የሚያፍርበትን መረጃ ነው ይዤ የምመጣ የምረይ ነው የምላችሁ። ከዚህ ውጭ ምንም ልላችሁ አልችልም። ነገረኛ ሰው እያደረጉኝ ነው ያሉት። በጣም ብዙ ሰዎች ማለት ሳትፈልጊ እንድትናገር ያደረጉሻል ገፋፉሻል። ግን አልናደድም። ቦታ አልሰጥምለት ለመናገር የሚያከብረኝ የሚወደኝ ካለኝ የማኑኛ አይደለም ለምታም ያላችሁ እየታውቃችሁኝ ነው የምታምኑ። ወደ አይደለም ከወደዱኝ ግን ደግሞ ከሷ ጋር ማንም አያለያየኝም። አዎ አስታርቃችኋለሁ፣ ትገባለች ቤቷ። አላቅ አራት ነጥብ። ደግሞ እኛን ያገናኘን ዩቱብ አይደለም። ምናልባት እኛ በዩቱብ ሊመስላችሁ ይችላል። እኛ በጣም የቆየን ሰዎች ነን። እንኳን አይደለም ለኔ፣ እንግዲህ ከሱ ጋር እንኳን በጣም ቆይቷል ከተዋወቁ ማለት ነው ብዙ ሰዎች እኮ በዩቱብ ብቻ ተዋውቀን ዩቱብ ብቻ እንትን ለማለት ይመስላቸዋል፣ ግን ይህ አይደለም። ችግሩንም ደጉንም ክፉንም አብረን አሳልፈናል። ይናዩ ማለት ነው ከዚህ በፊትም በሆነ ነገር እንደዚሁ እኔም አለውበት ተሰድቤበት አለው ብቻ፣ እግዚአብሔር ይመስገን። የአሁን እዛ ትንስሳ ንገባ ይሁን ሁሉንም ነገር አልፈነዋል። ዛሬም ደግሞ እስትንፋሳችን እስካለ ድረስ ሚዲያ ብቀር ምንም ማለት አይደለም። እንደው እግዚአብሔርን መቼም ወድቀን አንወድቅም፣ እግዚአብሔር ያነሳናል። ምንጊዜም ቢሆን እናንተ መልካም ነገር ስሉ እግዚአብሔር ጥሎ አይጥላችሁም። ሰውናት በድሉ ግን አይጥልም ፈጣሪ ማለት ነው። መቼም አይጥላትም፣ መቼም አይጥለኝም እኔንም ማለት ነው። ለሰው ትተርፋለች። አይዩደ ባለት አቅም ተንጨርጭራ ለማንም የምትተርፍ ሰውናት እንኳን አይደለም ለእንደዚህ አይነት ሰው ማለት ነው። ከእሷ ነው እንጂ የምንጠብቀው እኛ፣ ከእሷ ምጣብ የምናደርግላት ነገር የለም። እና ደግሞ ይሄ ሚዲያ አይደለም፣ እኛ ነው ያገናኝ ምናልባት በዩቱብ ብቻ ተገናኝተን ምናምን። ይሄ ነው ይሄ ነው ብሎ መዘርዘርም አያስፈልግም የእኛን እንትንም ማለት ነው። ልክ እንደ እናቴ ልጅ ናት እሷ። ቢከፋኝ እንደ ታናሸት እንኳን እንደዚህ ከሆንኩኝ ብዬ ስላት የኔን ህይወት ለማስተካከል ለምንድን ምንትን የምትል ሰው ናት። ለህይወቴ መሰዋዕትነት የምትከፍል ሰው ናት አዩ

ለማንኛውም ያው ትንሽ እውነት ውስጤ ካለው ብሶት አንጻር እኔ ምንም አላወራችሁም። በነገራችን ላይ ምንም አላልኩም። እግዚአብሔር ምስክሬ፣ በዙሪያ ያሉት የሚያውቁት ያውቃሉ። ጥግ ጥጋችሁን ታውቃላችሁ። ከሰው ገንዘብም የምትፈልግ ሰው አይደለችም። ደግሞ እርዳታም ለማኝም አይደለችም። እግዚአብሔር መስገን በጉልበቷ የምትተዳደር ሰው ናት። ለማኝ አይደለች። ሚዲያ ላይ ወጣ በእንትን የምትለመን፣ እግዚአብሔር የተመሰገነ ይሁን። ሙያ ያለ ሰው ለሌላ ሰው አሪያ የምትሆን ናት፣ በተለይ ለአረብ ሀገር ሴት ሳትሰራ የአረብ ሀገርን ሴት ድካም እየተረዳሽ ሰው ናት። እግዚአብሔርን እና በጉልበቷ እንጂ የሰው ጉልበት የምትጠብቅ ሰው አይደለችም። እህቷን ብትሆን ብሰራ ለራሷ እንጂ ለእሷ ምን ምትን የምትሎ ነገር የለም። አንዳንድ ሰዎች እህቷ ምናልባት ከዛ እየደገፈቻት ምን እያለቻት ሊመስላችሁ ይችላል። ስንት አመት እኮ ከሚጠጋ አብሬ ኖሬያለሁ። አንቺ የምትደገፊ ሰው አይደለሽም ነው ምልሽ። አንዳንድ ሰዎች ሊመስላችሁ ይችላል ግን እሷ በጉልበቷ ነው በጉብዝናዋ ነው የምትተዳደረው። እናቷ አረድታ ምን ብላ እግዚአብሔር ይመስገን እንደዚህ ሆነ፣ ጤናዋን ይስጣት፣ ክፉ አይንካት እምንላት ለእኔ በቃ። እኔ እንጃ የእናቴ ልጅ ለእኔ ምን አይደሉ፣ እሷ ከእናቴ ልጅ በላይ ናት። እግዚአብሔር ሺህ ዓመት ያኑርሽ፣ ለአንቺ ክፉ የምመኝልሽ ገደል፣ ግን ገደል ይስደዳቸው እውነት አይደለም። እኔ አንዳንድ ነገሮችን ነገሮች በጣም ነው የተሰማኝ። እግዚአብሔር አንቺ ለእነሱ እንደዚህ ሄደሽ እያነባሽ ምን ግን የምትፈተኝ ነው ነው ጥሩ ደረጃ ላይ ግን ማለት ነው የዋነት ይሄን የሚያስብል ከሆነ በእውነት በጣም ነው አይ ከእንግዲህ ተምርበታለ አድርገሽ አንቺ የምታረጊውን ነው የጅሽ ነታገኝ ብቻ ይሁን። ያኑርሽ ፈጣሪ አምላክ፣ ለልጅሽ ያኑርሽ፣ ለናትሽ ያኑርሽ። ክፉሽን አንፈልግም እኛ በቃ እኔ እንቅፋት እንዲነካሽ አልፈልግም። እግዚአብሔር ነው የምልሽ ካሜራ ፊት ስላለ መስላ ልብ ተከፍተ ቢታይ ኖሮ ልቤን ከፍተሽ ወታይ ነበር የሚታይ ቢሆን ግን ልባችን መረምሮ ክርስቶስ ነው እኔ ነው ቤተሰብ መኮ ያለውን ነገር እንናገር እኮ ተብያለኝ፣ ግን አልፈልግም። ለምን ጥላቻ ተርፋለኝ። ለዛ ሰው በመልኩ ነው ቁጭ ያልኩት። እግዚአብሔር አይ፣ አያስፈልግም። ከአንድ ሰዓት በላይ የሚሆን ምናልባት በዶክመንታሪ መንገድ ልገባችሁ ይችላል የሚሆን ታሪክ ብነግራችሁ እኔ አላውቅም። እኔ ቤተሰቡንም እዚህ ደረጃ ማስገባት አልፈልግም። ቆይ ግን አንድ ነገር ልንገራችሁ፣ ልጠይቃችሁ እስኪ፣ ለምንድን ነው የፈነካችሁ? ፋንክቻለሁ እንዴ? ለምን እንደዛ ያደርጋል? እናቴ ቤት አድሮ ይመጥቼ እኮ ነው ከግርግዳ ጋር ይሄ ጆሮዬ እስከ ዛሬ ጮኋል። ካላይ ላይ ከዛ ግርግዳ ከዚህ ግርግዳ እየተጋጨውኝ ወደ ውጭ የተወረወርኩት አስራ ሁለት ሰዓት ከመሸ ማለት ነው። ሶ ልሙት እንደነ ቀለኔ እንደሆነ የፈለጋችሁ አትመኙ አልሆንም። ጉልበተኛ ሊሆን ምንም ቢሆን ለልጄ መኖር ፈልጋለሁ። አላለቅስም። ለእናንተ ማልቀስም አልፈልግም። ብዙምም አላወራም። ግን ቤተሰቤ በተቀመጠበት ልደበደብ ነበር፣ ራሴን ተከላከልኩ፣ አለቀ። እንኳን ተማጣሁ ምንም በሉኝ፣ ተደባዳቢ በሉኝ። አው ተደባዳቢ ማንንም ሰው ካለሱ ይናገር። የባሰ ነገር ነው የሚመጣ በህይወታችን የኡነቴ ነው ማለትችሁ። እናቴ ካናል ተከበረች። በእናቴ ጭንቅላት ላይ ነው ቁጭ ምክንያቱም ሰው ለሐቁ ነው የምናገረው። አሉ እዛ ጋር የነበሩት አሉ ነች። እና እንዲ አሁን ዩቱብ ሰራለኝ አሁ በጣም ተሯሩጬ ነው ማድረው። እንዴ ምን አድርገው እኮ የምንበላው አለብሶ ነ ምን አድርገው ምን አድርገው የምትሉኝ። ከዛ በተረፈ እንደ ዩቱበር እንኳን እስኪ ምን ገና ነገር ለብሼ አይታችሁን ታውቃላችሁ? ለቤቴ ስሮት አንዴ ሶፋ ስል አንዴ ቁምሳጥን ስል አረብስ ማሙል አረኛል አልዘረዝርም። እስማ መቤቴ ደሜ መራራ ስለሆነ ነው። ማውራትም አልፈለኩም። አንዳንዴ ግን በስሜት ትገባላችሁ። ወደዛ ነው ሁላችሁም ተጣ። እኔ ግን ያው ውስጤ በጣም ተሰምቶኝ ነው። አንቺ የማይገባሽ ነገሮችን ስለያዩኝ ነው እና መጥፎ ኮሜንት መጽፉ ሰዎች ነገ ታፍሩበት አላችሁ። ስለሷ እንትን አታውቁም። ስለዚህ